ገዛ በጣም ከባድ ደስታ የመቋቋማችን ሌለ የሚያስደነግጥ የሚነዝር አይነት ደስታ ማለት ነው። በህይወት የእነዚህ አይነት ደስታ አጋጥሞ አያውቅም። አልሀምዱሊላህ ብቻ ካላህ ነው። ከውስጥ ንያህ ነበርኝ እችን ሶስት ቀን ለቤክ እያልኩ ነው የምተኛው። ስነሳም ባለቤት እንደም ብጠይቃት ደስ ይለኛል ለቤክ እያልኩ ነበር። እንግዲህ ሰለምቴ ወንድሞቼ እህቶቼ፣ አላህ ይጥራቸው። ለኔ ይሄ እድል እንደመጣልኝ አላህ ለነሱ እድሉን ያምጣላቸው ነው ምለው። ለእናንተም ደግሞ አላህ ጀዛቸውን ይፈላቸው። በዱንያ አይደለም አላህ ባህራ ጀነተ ፍርዶስን ይፍቃቸው። ወላሂ ጀነተ ፍርዶስን ይፍቃቸው፣ ከልቤ ነው። ይሄ ነው የማስተላልፈው። ወንድሞቼ እህቶቼ፣ አላህ ይጥራቸው። ከልቤ ነው፣ በጣም ነው የምወዳቸው። እነሱንም አላህ እድሉን እንግዲህ ይቅናቸው፣ ሁሉንም ለበይ ኢኮኖሚ ያደርጋቸው። እሺ ጥያቄ ምንድነው? እዚህ ጋር ደግሞ ብዙ አህባቢዎች አሉና መንቀጠለ ውሃቢ የደኸል ጀነ ይላሉና ከነሱ ጋር ብሬ ብሰግዳቸው ምናምን ችግር አለው? አቻለሁ መንቀጠለ ውሃቢ የደኸል ጀነ። ምናልባት ጫት ቅመው ሊሆን ይችላል። ተናገሩት አውፍበላቸው እሺ

የለሉ ቅጥፈቶች ውስጥ እንዲገባ ያደርጋቸው። አላህ ይምራቸው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰሞኑን ኡስታዝ ወህድ ላይፍ ላይ ትምህርት እያስተማረ አንድ ወጣት ይገባና ነሽዳ ላይ ሙዚቃ መሳሪያ ይፈቀዳል ጥያቄ ይጠይቃል። ኡስታዝ ወህድም ለዛ ወጣት መልስ ይመልስለታል። ከዛ ሙአዝ ሀቢብ ይሄን ቪዲዮ አይቶ ለኡስታዝ ሐርፍ አስተካክል ምናምን እያለ ወጥቶ ሲናገር ነበር። ለማንኛውም ቪዲዮን እንየው። ቪዲዮን እስከ መጨረሻ ይሁት ሼር አድርጎት በደንብ አዳምጡት። እኔም መልሳለሁ። ሰው ምንም መሳሪያ መግባት የለበትም ማለት ነው። ነዛ ነው ያለው ነገር፣ በራሱ ችግር የለበትም ነዳ በራሱ ማለት ነው። እና ያ ነው ለዱንያ ትርፍ ተብሎ መኳተር ጥፋት ነው ነሺዳ የሚፈቀደው ወደ ዘጠኝ ፖይንቶች አሉ፣ አይደለ? ቁርአን ከመውቃትና ኢልሙን ከመማር ጋር የማይከለክል ሲሆን፣ ከሸሪያ ላይ ከመጠን በላይ ማሞገስ የሌለበት ሲሆን፣ የሙዚቃ መሳሪያ የሌለበት ሲሆን፣ ቅላጽ የሌለው ሲሆን፣ ህብረ ዜማ የሌለው ሲሆን፣ ከሙዚቃ ጋር የሚመሳሰል መሆን የሌለበት ሲሆን፣ የዳዋ ዘዴ መሆን የሌለበት ሲሆን፣ የስራ ዘርፍ መሆን የሌለበት ሲሆን እና ነሺዳ የምንጠቀምበት ጂሃድና የደቦ የማህበር ስራ ሰዎችን ለማነሳሳት ከሆነ ይፈቀዳል ማለት ነው። በተረፈ ሌላ ይሄ የሙዚቃ መሳሪያ ካለ ረሱል ሰለም በመጨረሻ ዘመን ላይ ይመጣሉ ብለው ከሚሏቸው ሰዎች መካከል የሙዚቃ መሳሪያን አላል የሚያደርጉ ሰዎች ናቸው የሚል የሚያሳሰሉ ነገሮች የተከለከሉ ናቸው እና ከዚህ አንጻር ብታያቸው ጥሩ ነው። ለማለት ፈልጌ ይሄ ነው። ነሺዳ በራሱ ራሱ አይደለም ችግሩ፣ ግን የሙዚቃ መሳሪያውን የምታየው የነ መዋዘ ሀቢብ ያለው ደንበኛ ናይት ክለብ ሁለት ሁለት ሴት ካፕል ካፕል እያደረገ ናይት ክለብ ላይ እንዳሉት አይነት ከሆነ እንደሱ አይፈቀድም። ሲጀመር ወንድና ሴት መደባለቅ የለባቸው። ልክ ናይት ክለብ ነው በቃ የሚመስለው መድረክ ተሰጥቶት ሁለት ካፕል ካፕል እየተደረጉ ምናም የሚደረጉ ነገሮች ለዚህና መስፋፋት ዋና ተጠያቂ ነው፣ ፈሳድ ነው። ስለዚህ ይህ ነገር ትክክል አይደለም ብላችሁ ሁላችሁም መቃወም አለባችሁ። ጉዳዩ ፐርሰናል አይደለም። ማዋዝ ማለት አንድ ያለ አባሪያ ነው፣ አንድ ሰው ነው አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳዱን ልክ አይደለም ማለት ያለባችሁ፣ ፈሳዱ ላይ ነው ፖይንታችን። አሁን ሰዎች ፐርሰናል ይመስላችኋል። ስለዚህ እንደዛ ነው። ከዛ አንፃር ማየት ትችላለህ ማለት ነው። ከኡመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናንና የሙዚቃ መሳሪያን ሐላል የሚያደርጉት ቄት ይመጣሉ። ይመጣሉልና እኛን ሙንሽዶችና ማዲሆችን እዛ ሀዲስ ውስጥ ይከትላል። አሁን ዳይነን ምናምን ምናምን መሰሰሉ ሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሀርፍ እንኳን አስተካክሉ። ሀቂቃ ነው እናንተ

ወመውዛቱን ወመውዘ ብለህ እየቀራህ ነው። ይህንን ሳታስተካክል እናንተ መጀመሪያ ሀርፉን እንኳን አስተካክሉ ስትል አይደለህም? አስተካክል ሀባቢ እንደ ሰማችሁት ነው። አንተ የራስን ስሰት ሳታርም ኡስታዝ ወሂድ ልታርም መፈለግ በጣም ደፋርነህ ይቅርታ አድርግልኝና ኡስታዝ ወሂድ ከሰለመ በኋላ ከአራት በላይ መጽሐፍ ጽፏል። ገጠር ላይ ላሉት እንኳን ትምህርትን ዲን እስላም ትውሂድን እንዲማሩ ከሽርክ ላይ ያሉት እንዲወጡ አፕሊኬሽን በነፃ ዋይፋይ አያስፈልገው እንዲማሩ እየለፋ እየደከመ ያለ ወንድማችን ነው። ስንትና ስንት ወንድማቻችንና እህቶቻችን ቀን በቀን እየገቡ እሱ ጋር ላይፍ ጥያቄ እየጠየቁ እስልምና እየተቀበሉ ነው። አንተ ግን ምን እያረክ ነው? ሽርክን እያስፋፋ ሙዚቃን መሳሪያ፣ ነቢዩ ስለ ላ ሰለም ይሄ ነገር አይቻልም ያሉትን የራስህ በራስ ፍላጎትን እያካሄድክ ወተህ፣ ደግሞ አንተ ኡስታዝ ወሂድን ልትናገር ትፈልጋለህ። ተው ሙአዝ ተው፣ ማይነከ ነገር አትልም።